አዲስ አበባ በሀገር ፍቅር ቲያትር ቤት አዳራሽ ተገኝተናል። የተለያዩ የታሪክ ምሁራኖች አንባቢዎችና የኪነ ጥበብ አፍቃሪዎች ተሰብስበዋል። ጉዳዩ የመጽሐፍ ምረቃ ነው። የኢትዮጵያውያን ሙስሊሞች ከ615-1700 የጭቆናና የትግል ታሪክ ይሰኛል የመጽሐፉ ርዕስ። አዳራሹ ሞልቷል። መጽሐፉን ሊመርቅ የመጣ ሁሉ ይሸምታል። መጋቢት 18 ሁለት ሺ ሶስት ዓመተ ምሕረት ከትናንት ስህተታችን ተምረን በታሪካችን የተዛቡትን ሁኔታዎች በማረም በእኩል ተጠቃሚነት መንፈስ ለተሻለች ኢትዮጵያ መስራት ይጠበቅብናል። ከዚህ መሰረታዊ መርህ በመነሳትም እንደ አውሮፓውያኑ አቆጣጠር ከ615 እስከ 1700 ያለውን የኢትዮጵያውያን ሙስሊሞች ታሪክ በማጥናት እስከዛሬ ለሕዝብ የቀረበውን ጎደሎ ታሪክ ለመሙላትና ሚዛናዊ ለማድረግ በአዲስ አታይና አቅጣጫ በወንድም አህመዲን ጀበል የቀረበው ኢትዮጵያውያን ሙስሊሞች ከ615 እስከ 1700 የጭቆናና የትግል ታሪክ ቅጽ አንድ መጽሐፍ እነሆ። በሀገራችን የነፃነት ተጋድሎ የማይደበዝዝ ስም ባለው ሀገር ፍቅር ለሀገራቸው ፍቅር ባላቸው በእናንትና ይህንን ታሪካዊ እውነት መከታተል ሽተው በተለያዩ ምክንያቶች መገኘት ባልቻሉ በርካታ ወንድሞችና እህቶች ጥረት ዛሬ በደማቅ ሁኔታ ለመረቃ በቅቷል። አልሐምዱሊላ። በእለቱ የተገኙ ታዳሚዎች በመጽሐፉ ላይ ያላቸውን አስተያየታቸውን ሰጥተዋል። እናም ታሪክ ታሪክ ሂደትን የምንረዳበት አንዱ መንገድ ነው። ታሪክ ብለን ስናወራ ነገ ወደ ኋላ ተመልሰን ዛሬያችን እንድናቅና ወደፊት የነበረው ሂደት ምን ይመስል እንደነበረ የምንረዳበት አንዱ መስክ ነው ታሪክ። የተለያዩ የታሪክ አይነቶች ይገኛሉ። ፖለቲካዊ፣ ማህበራዊ ጉዳዮቻችንን የምንዳስስበት ማለት ነው። ምን እንመስላለን? ትናንት ዛሬ ስምን ላይ ነን? ምናልባት ታሪክ የነገውን ሊነግረን አይችል ይሆናል እንጂ የዛሬያችንን ቁልጭ አድርጎ ታሪክ ያስቀምጣል። ኢትዮጵያ ሀገራችን በርካታ ታሪኮች አሏት። ይህንን ታሪክ ሊነግረን የተዘጋጀ አንድ እንግዳ ጋብዣ አለው። እንግዳዬ አንድ መጽሐፍ ለመጻፍ ከሶስት መቶ በላይ መጽሐፍቶችን አንብቧል። አሁን የጻፈው መጽሐፍ አስራ አንድ ምዕራፎችን ያካተተ ነው። በተለይ የኢትዮጵያ ሙስሊሞች ታሪክ ወደ ኋላ ረጅም ዘመን አስጉዞ ያስቃኘናል የኢትዮጵያን ሙስሊሞችን ሂደትና እውነትም ያሳየናል። ንጉሥ ነጃሺ ማነው? ኢማም አህመድ ግራኝ ማን ኖረ? ንጉስ አምደ ጽዮን ፋሲለ ደስ ቀደም ሲል የነበሩ ነገስታቶች በእስልምናው ህይወት ላይ የነበራቸው አስተዋጽኦ ምንድን ነው? የሚለውን ከእንግዳይ ጋር ልናወራው ተዘጋጅተናል። እናንተ? ቆይታችሁን ከቢላል ሾው ጋር አድርጉ። ስሞትንና በተለይ ደግሞ አሁን እየሰሩ ያሉትን ስራ አስመልክቶ መረጃውን ለተመልካቾች ቢነግሩልን። ብስሚላሂ ራሕማን ራሒም። አሕመዲን ጀበል መሐመድ እባላለሁ። የተለያዩ መጽሐፍቶችን ጽፋለሁ በተለይም ከእስላምና ከሙስሊሙ ጋር የተያያዙ ማህበራዊ፣ ሃይማኖታዊ እንደዚሁም ታሪካዊ ርእሶች ላይ ይጽፋለ። ከዚያ በዘለለ በአዲስ አበባ ዩኒቨርሲቲ በጥንታዊ መዛግብት ጥናት ወይም ፊሎሎጂ ዲፓርትመንት የሁለተኛ ዲግሪ ወይም ማስተርስ የመጨረሻ ዓመት የመመረቂያ ጽሁፍ እየጻፍኩ እገኛለሁ። በተለይ ከዚህ ከታሪክ ጋር ተያይዞ ታሪክ ለአንድ ማህበረሰብ የማንነቱ መገለጫ እንደሆነ ይታወቃል። ግን ታሪክን በታሪክ አጥኚዎች ሲነገር ያምራል እና ታሪክ ማለት ምን ማለት ነው? እንደ አጠቃላይ ታሪክ ለምን ያስፈልጋል? ቢስሚላሂር ረህማኒር ረሂም ታሪክ ማለት በመጀመሪያ ደረጃ ሕዝቦች እንዴት እንደኖሩ ወይም ትናንት ምን እንዳለፈ የነበሩ ማህበረሰብ፣ ለምሳሌ አንድ ግለሰብ በሕይወት ውስጥ የሚኖራቸው ውጣ ውረዶች እና ገጠመኞች አሉት። እነዛ ገጠመኞች በወቅቱ ክስተት ናቸው። ነገሩ ካለፈ በኋላ ደግሞ ትውስታ ሆነው ይቀጥላሉ። እንደ ግለሰብ ይህ ሲሆን፣ እንደ ማህበረሰብ ደግሞ የተለያዩ ሰዎች በጋራ ሆነው የሚኖሯቸው ያሳለፏቸው ሂደቶችን የምንረዳበት ዘርፍ ነው። ከዚህ አንጻር ታሪክ ትናንት ምን ነበረ የሚለውን የምናውቅበት እና ዛሬ ያለውስ እንዴት መጣ የሚለውን የምንረዳበት እንደዚሁም ደግሞ ሰው ልጅ አኗኗር ሂደት ና ፖለቲካዊ ማህበራዊ ኢኮኖሚያዊ እና የተለያየ አቅጣጫ የህይወት ዘርፍ ውስጥ ምን አይነት ነገር አልፏል የሚለውንና የአንድን ያንድን ህዝብ ብሔር ወይንም ሃይማኖት ተከታይ ወይንም ሀገር ወይንም በአጠቃላይ የሰው ልጅን የትናንት ሂደት የምንረዳበት እና ትናንት ምን አለፈ የሚለውን የምናውቅበት መሳሪያ ነው ነጋድራስ ቅዳሜ ሚያዝ የሀያ ሁለት ቀን ባሳተመው ጋዜጣ ላይ ከነጋድራስ ጋር ቆይታ አድርገው ነበር። እና እኔ ካነሳሁት ነጥብ ጋር በተያያዘ ታሪክ አስፈላጊ አይደለም ከማለቱ ባሻገር አንዳንድ የታሪክ አቀራረቦች አከራካሪ ናቸው ይላል። ለምሳሌ የሶስት ሺ ወይስ የመቶ ዓመታት ታሪክ የሚለው ጉዳይ መቋጫ አላገኘም። እንዲህ ያለው አከራካሪ ጉዳይ አሁን ላለው ትውልድ ጠቀሜታው ምንድን ነው የሚል ጥያቄ ቀርቦ ነበር። በመጀመሪያ ደረጃ በታሪክ ላይ ብቻ ሳይሆን በብዙ የማህበራዊ ሳይንስም ሆነ የተፈጥሮ ሳይንሶች ላይ በምሁራን ና በባለሙያዎች መካከል ያለመስማማት ና ያስተሳሰብ ልዩነት ተፈጥሯዊ ነገር። ኢትዮጵያ 3 ሺህ ዓመት ታሪክ አላት ወይስ የመቶ ዓመት የሚለው እንደ ትልቅ ነገር የሚታይ ነገር አይደለም። ብዙ ነጥቦች ላይ ሰዎች እንደሚለዩት በዚህኛውም ጉዳይ ተለይተዋል። በታሪክ ውስጥ ይሄ ብቻ አይደለም የልዩነት ምክንያት የሆነ ብዙ የታሪካዊ ሂደቶች አቀራረቦች እና ትንታኔዎች ላይ ሰዎች ይለያያሉ። በኢትዮጵያ ብቻ ሳይሆን በዓለም ላይ ዛሬ ባለውም ሰው ሊለይ ይችላል፣ ትናንት በነበረውም ሊለይ ይችላል። ስለዚህ እንዲህ ያለውን የአስተሳሰብ ልዩነት የተፈጠረበት ነጥብ ማወቃችን ምንድን ነው ጥቅሙ ነው? መጀመሪያ ደረጃ እንዲህ ያሉ አስተሳሰቦች ለምንና እንዴት መጡ የሚለውን ማወቃችን ጥሩ ነው። ያንን ስንረዳ ይወልጥ የሂደቱን ምንነት ለመረዳት ያግዘናል። ለምሳሌ ኢትዮጵያ ሶስት ሺ ዓመት ታሪክ የላትም ብለው የሚከራከሩ በርካታ ሰዎች አሉ። እነዚህ ሰዎች ይህንን አቋም እንዲይዙ ያደረሳቸው ምንድን ነው? ከምን ተነስተው ነው እዚህ ጋር የደረሱት የሚለውን አቋሞቻቸውን ስንፈትሽ የምናገኛቸው ነጥቦች አሉ። ለምሳሌ የኢትዮጵያ በ ሰለሞናዊ ሰርወ መንግስት ከዛ በፊት በአገቦች ወይም እንደ ዛግዌ ሰርወ መንግስት ከዛም ቀደም ብሎ በአክሱም ከዛም ቀደም ብሎ በዳማት ሰርወ መንግስት የነበረውን ሂደት በምንተርክበት ጊዜ የአክሱም ሰርወ መንግስት ብለን ታሪኩን ስናወራ ወይንም የዛግዌ ብለን ስናወራ እያወራን ያለነው የሰሜኑን ብቻ ነው። ሌላው ማህበረሰብ በዚህ ታሪክ ውስጥ በቀረበ ውስጥ የእኔ ቦታ የቱጋ ነው እኔ የታለሁኝ የሚል ጥያቄ ያነሳል። ይህን በሚያነሳበት ጊዜ ኢትዮጵያ በአክሱም ዘመነ መንግስት የነበራትን ጂኦግራፊካል ሁኔታ ስናይ ውስጥ ሰሜን ላይ የተወሰነና በተወሰነ መልኩ ወደ ደቡብ አረቢያ የዘለቀበት ነው፣ ወደ የመን ላይ ማለት ነው። እነዚህ ነጥቦች በሚነሱበት ጊዜ ኢትዮጵያ ትምህርት ቤትም ሲሰጥ የኢትዮጵያ ታሪክ በአክሱም ዘመነ መንግስት ተብሎ ይሰጣል። በአክሱም ዘመነ መንግስት ሲባል ከአክሱም ውጭ ያለውስ አካባቢ ምንድን ነው የሚለው አይነገርም። በዛጉዬም ተብሎ ሲነገር ከዛጉዬ ክልል ውጭ ያለው እንዴት ነበረ የሚለው አይነገርም። ሰለሞናዊ ስርወ መንግስት ተብሎ ሲደረግ አብዛኛው ሰሜኑ ላይ ያተኮረ ነው። ከዚህ እኛ የዛ የሚባለው ታሪክ አካል አይደለንም። የዚችኛዋ ኢትዮጵያ አካል የሆነው በሚኒሊክ ጊዜ ከመቶ ዓመት በፊት ነው የሚል አስተሳሰብ ይነሳል። በሌላኛው ወገን ደግሞ ኢትዮጵያ ለሶስት ሺህ ዓመት ነበረች፣ ታሪክ አላት የሚል አስተሳሰብ አለ። እነዚህ ነጥቦች በትክክል በምናይበት ጊዜ ብዙ ሰዎች የሚሸወዱበት አንድ መሰረታዊ ነጥብ አለ። ኢትዮጵያ ብለን ስንል ኢትዮጵያ ዛሬ ያለችው ኢትዮጵያ አይደለም ሁል ጊዜ የነበረችው። ወደ ኋላ መለስ ብለን ስናይ የዛሬ 20 እና 21 ዓመት የነበረችው ኢትዮጵያ ከዛሬዋ ኢትዮጵያ ጋር ልዩነት አላቸው። የሆነ የኢትዮጵያ ክፍል ኤርትራ ተብሎ በተደረገው ሪፈረንደም ሌላ ሀገር ሆኖ ራሱን የቻለ መንግስት ሆኗል። የዚች የሀገራችን አካል አይደለም አሁን ባለው ፖለቲካ። ይሄ ከ20 ዓመት በፊት የነበረ የዛሬ መቶ አመት ሁለት መቶ ዓመት ሰባት መቶ ስምንት መቶ ሺህ ወደ ኋላ ስንሄድ ዛሬ ያለው ጂኦግራፊ አይደለም ያለው። የተለያየ ፖለቲካዊ ሂደትና የተለያየ ነባራዊ ሁኔታ ነው ያለው። የተለያየ መንግስታትም ነበሩ። በሃይማኖት ላይ መሰረት ያደረጉ የተለያዩ ክርስቲያናዊ መንግስታቶች ነበሩ፣ እስላማዊ መንግስታቶችም ነበሩ ብሄር ተኮር የሆኑ መንግስታትም ነበሩ። የኦሮሞ የገዳ ስርዓት ነበረ። ወላይታ የራሱ መንግስት ነበረው። ከፋ ላይ ተመሳሳይ ሂደት አለ። ወላይታ፣ ሌሎች የተለያዩ አካባቢዎች ላይ እንዲህ አይነት ነገሮች አሉ። እነዚህ ነገሮች በምንመረብርበት ጊዜ እየተባለ ያለው ሶስት ሺህ እኔን ያካትታል ወይ የሚል ጥያቄ ሰዎች አንስተዋል። ከተቃራኒ ወገን በአንድም ይሁን በሌላ ሂደት ዛሬ ኢትዮጵያ ተብላ የምናውቃት ሀገር ውስጥ ያችንም ስርወ መንግስት ይሁን የዚህ ሀገር አካል ነው። የዛጉ ስርወ መንግስትም የዚህ ሆኖ ዳአማቱም የዚሁ ስርወ መንግስት የዚህ ሀገር አካል ነው። ኢትዮጵያ ለሶስት ሺህ አመት ዛሬ ባለችው መንገድ አለች ብለን ከተነሳን ስህተት ይሆናል። ነገር ግን የዚህ ዛሬ ያለችው ኢትዮጵያ የሀገራችን ኢትዮጵያ ክፍል በዚህ በረጅም ዘመን ውስጥ የራሱን የቻለ መንግስት ነበረው ብለን የሚለውን መቀበል መሬት ያለ ፋክት ነው፣ የምታስተባብል አይደለም ሰዎች መካከል ያስተሳሰብ ልዩነት የሆነው ምንድን ነው የሚለው መሰረት አድርገን ከተረዳን ይህ ነጥብ ላይ ብቻ ሳይሆን ሌሎች ነጥቦች ላይ እንደ ታሪክ የታሪክ ትምህርት አላማው፣ ፍላጎቱ እና ጥረቱ እውነቱ የቱ ነው የሚለውን ማወቅ ነው። እውነታው የቱ ነው የሚለውን ለማወቅ ያለውን መረጃ ያለውን የታሪካዊ አሻራዎችን ተንተርሶ የአርኪኦሎጂ መረጃዎች ሊሆኑ ይችላሉ፣ የተጻፉ ሊሆኑ ይችላሉ። በስነ ማህበራዊ ዘርፍ የምንሄድባቸው በቋንቋ ሄደን የምናገኛቸው የጥናት ዘርፎች ሄደን ድምዳሜ ላይ እንደርሳለን። ያ የደረስንበት ድምዳሜ ነው እውነት። ቢያንስ እውነቱ ምንድን ነው የሚለው ለማወቅ ያግዛል። ያን ማገዝ ብቻ ሳይሆን ይሄ ይቺ ሀገራችን በረጅም ሂደቷ ውስጥ ብዙ ውጣ ውረዶችን አልፏል። ስለዚህ የሶስት ሺህ ዓመት ነው ብለን በምንናገርበት ጊዜ የዛ የሚባለው ታሪክ ክፍል አይደለሁም ወይንም ያ የተተረከው ታሪክ እኔን አላካተተን ብለው የሚያስቡ ሰዎች ወይንም ደግሞ የራሳችን መንግስት ነበረን ብለው የሚያስቡ ሰዎች ይህንን ቻሌንጅ ያደርጋሉ። በሁለቱ ቻሌንጅ በመደራረግ እና በሙግቶች እና በክርክሮች በውይይቶች መሀል ሰፋ ያለ አስተሳሰብ ደረጃ ላይ እንድንደርስ ያግዘናል። ማንኛውም ነጥብ ላይ እንዳለው ክርክር ከዚህ አንጻር እውቀታችንን ያዳብራል፣ ያለንን ግንዛቤ ያጭራል። ነገር ግን ከዛ የበለጠው ትልቁ ነገር መቶ ዓመትም ይሁን ሶስት ሺህ ዓመት የሚለውን ሁለቱንም ካየናቸው ሁለቱም በየራሳቸው አንግል እውነት አላቸው። ነገር ግን ኢትዮጵያ ከጥንት ጀምሮ እንዲህ ነበረች ለሶስት ሺህ ዓመት የሚለውን ካየን ፈጽሞ ስህተት ይሆናል ነው። እቺ ኢትዮጵያ የምትባለው ሀገር ወይም የዚህ የኢትዮጵያ አካል ከመቶ ዓመት በፊት ምንም አልነበረም ወይም መንግስት አልነበረም ብለንም ስንነሳ ራሱን የቻለ ጥያቄ ይፈጥራል። እና ከውይይታችን ካለን መረጃ አንጻር መረጃው ምን ይላል የሚለው ቢያንስ ለማወቅ የምሁራኑን አስተያየትና አመለካከት መረዳታችን ለግንዛቤያችን መስፋት ይጠቅማል። ወደ ዋናው ነጥባችን ልምጣ። ኢትዮጵያ ነው ሙስሊሞች ከ6:15 እስከ 17:00 የጭቆናና የትግል ታሪክ የሚለው መጽሐፍ እንመልከት። ምን አነሳሳሁት ይሄን መጽሐፍ ለመጻፍ? በመጀመሪያ ደረጃ የኢትዮጵያ ታሪክ ትናንት ሲቀርብበት የነበረው አቀራረብና ሂደቶችን ስንረዳ ፍትሃዊ ያልሆኑና በእውነት ላይ ያልተን ተራሱ አቀራረቦች ነበሩበት። ይህንን ስል የነበረው አቀራረብ አብዛኛዎቹ ጸሐፊዎች ክርስቲያኖችና እንደዚሁም የነበራቸው መረጃ ከቤተ ክርስቲያን ጋር የተያዘ ገድላት፣ ዜና መዋዕል ወዘተ፣ እነዚህ ነገሮች ላይ ተንተነሰው ስለተጻፉ የአንዱን ወገን አስተሳሰብ ነው በይበልጥ ያስተጋቡት። ይህንን ስንል በማንኛውም ክስተት ላይ ሁለትና ከዛ በላይ የሆኑ አካላት በተሳተፉበት ሂደት በምናይበት ጊዜ አስተሳሰብ ልዩነቶች አሉ። ስለተፈጠረው ክስተት ሁሉም የሚያስበው የራሱ የሆነ እይታ አለው። ስለዚህ ፍጹማዊ የሆነ አንድ አይነት አመለካከት ላይኖር ይችላል። ሁለቱንም መዝነን ከሁለቱም በመነሳት የትኛው ነው ልክ፣ የትኛው ነው የሚያስኬደው የሚለውን ተንተርሰን ማቅረብ አለብ። ከዚህ አንጻር ትናንት በነበረው ታሪካዊ ሂደት የተነሳ አብዛኛው የቀረበው የኢትዮጵያ ታሪክ ሰሜኑን ያማከለ እና እንደዚሁም ክርስትና ጋር ተንተርሶ የሄደ ነው። ታሪክ ማለት የኢትዮጵያ ታሪክ ብለን ስንነሳ የሰሜኑ ታሪክ ብቻ አይደለም፣ የክርስቲያኑን ታሪክ ብቻ አይደለም። የኢትዮጵያ ታሪክ ማለት የተለያዩ ብሔር ብሔረሰቦች ታሪክ ነው፣ የተለያዩ ሃይማኖቶች ታሪክ ነው፣ የተለያዩ ህዝቦች ታሪክ ነው እና የአኗን አብረው ሲኖሩ የነበሩት ማህበረሰቦች እንዴት አብረው ኖሩ የሚለውን ታሪክ የምንዳስስበት ነው። ፖለቲካዊም ታሪክ ነው፣ ሁሉንም ያቀፈል። ነገር ግን በስፋት የኢትዮጵያ ታሪክ ተብሎ የቀረበው ፖለቲካል ሂስትሪውና ወደ ሰሜኑ ያደላ ወደ ክርስቲያኑ ያደላው በዚህ ሂደት ውስጥ ኢትዮጵያ በታሪኳ ክርስቲያናዊ መንግስት እንዳስተናገደችው ሁሉ ኢስላማዊ መንግስታቶችም አልፏል። ነገር ግን ለህዝብ በቀረበው ታሪክ እንደዚሁም በትምህርት ቤትም ስንማራቸው የነበር ነው የታሪካዊ አቀራረብ ሂደት ውስጥ ኢስላም እንደዚሁም ሙስሊሙ ማህበረሰብ በተጨማሪም ሌሎች ብሄር ብሄረሰቦች በቅርብ ጊዜ ነው ታሪካቸውና ማንነታቸው መነገር የጀመሩ። ከዚያ በፊት በነበረው ሂደት ቦታ አላገኘም ወይንም በተጠቀሰው ታሪክ ውስጥ በአሉታዊ የመገለጽና እንዳንዴው ከናካቴው የመዘለል ነገሮች ተስተውሏል። ስለዚህ በእኛ በሀገራዊ ቋንቋ ኢስላም ምን አስተሳሰብና ምን ታሪካዊ ሂደት ውስጥ አልፏል በኢትዮጵያ ውስጥ የሚለውን ጥያቄ ስንጠይቅ ይህንን መልስ የሚመለስ የተጻፈ መጽሐፍ የለም። መጽሐፍ መጽሐፍ ለብቻ መጽሐፍ ብቻ ሳይሆን እንደ ሀገርን በተጻፈ ውስጥ ተገቢውን ስፍራ አላገኘም። ስለዚህ ያንን ክፍተት ከመምላት አንጻር የግድ ከዚኛ ወገን ያለውን አስተሳሰብ እና ያለውን መረጃ ተንተርሰን የሙስሊሞችና የእስላም ታሪክ በኢትዮጵያ ውስጥ ይሄን ይመስላል የሚለውን ማቅረብ ግዴታ ስለነበረ ይሄንን መስራት ስላለብኝ ያው መጽሐፉ ያለው ማለት ነው። የኢትዮጵያ ታሪክን ወደኋላ መለስ ብለን እየቃኘን ነው። የታሪክ አስቃኛችን ደራሲና ጸሐፊ አህመዲን ጀበል ነው። አንድ መጽሐፍ ለመጻፍ ነው 3 300 መጽሐፎችን ያነበበ ከ300 መጽሐፎች ንባብ በኋላ ደግሞ 1 11 ምዕራፎች ያሉት መጽሐፍን ጽፎ የኢትዮጵያ ሙስሊሞች ታሪክ ከ6:15 እስከ 17:00 የጭቆናና የትግል ታሪክ በሚል ለአንባቢዎች አበርክቷል። ቆይታችን እንደቀጠለ ካፍታ ቆይታ በኋላ ተመልሰን እንገናኛለን። የኢትዮጵያ የኢስላም ግንኙነት የተጀመረው ኢስላም ወደ ኢትዮጵያ የትኛውም ሀገር ከመድረሱ አስቀድሞ ነው። ኢስላም ወደ ኢትዮጵያ የደረሰው ከቅድስቷ መካ ከተማ በመነሳት መዲና ከተማ እንኳን ሳይደርስ እንደነበር የታሪክ ድርሳናት ያሳያሉ። ይህ ሊሆን የቻለው መካ ውስጥ ፈጣሪያቸውን በነጻነት ማምለክ ስላልቻሉ ወደ ሀበሻ አክሱም እንዲሰደዱ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ተከታዮቻቸውን በመምከራቸው ነበር። ነቢዩ ሰለ ላሁ ሌ ሰለም እንደ ኤሮፕያን አቆጣጠር በ610 የነቢይነት ማዕረግ አግኝተው በመካ ወደ ኢስላም ጥሪ ማድረግ ጀመሩ። የኢስላምን አህዳዊ ጥሪ ፈጽሞ መስማት ያልፈለጉት የመካ ቁረይሾች በሙስሊሞች ላይ የቅጣት በትራቸውን አሳረፉ። አማኞች ግፍና መከራ አስተናገዱ። ችግር እንግልት ተከተላቸው ከእምነታቸው በመመለስ እንደ እነርሱ የጣዖት አምልኮትን ይከተሉ ዘንድ ማዕቀብ፣ ስቃይና ጥቃት ተፈጸመባቸው። ነቢዩ ሰለላሁ ዓለይሂ ወሰለም በባልደረቦቻቸው ላይ የሚፈጸመውን ጥቃት ሊከላከሉ እንደማይችሉ ሲገነዘቡም ወደ ሀበሻ ምድር እንዲሰደዱ መከሯቸው። እንዲህም አሏቸውም ወደ ሀበሻ ተሰደዱም፣ በእርሷ አንድ ንጉሥ አለ፣ ከእርሱ ፊት ማንም ተበዳ አይሆንም። በዚሁ ተሰደዱ አላህ ካላችሁበት ሁኔታ አወጥቶ ድል እስክናጎና ጽፍ ድረስ። በዚህ መሠረት የነቢያቸውን ትእዛዝ ተቀብለው በአምስተኛው የነቢይነት ዓመት በረጀብ ወር እንደ ኤሮፓያን አቆጣጠር በ615 የመጀመሪያውን ስደት ወደ ሀበሻ አደረጉም። ዐሥራ ሁለት ሆነው ተሰደዱ። በጀልባ ለአንድ ሰው ግማሽ ዲናር ከፍለው ወደ ሀበሻ ተጓዙ። ከስደተኞቹ መካከል የነቢዩ መሐመድ ሴት ልጅ ሩቅያ ቢንት መሐመድ ና ባለቤቷ በኋላ ላይ ሶስተኛ ኻሊፋ የሆኑት ዑስማን ቢን አፋን ይገኙበታል። በዚያ መኖር ጀመሩ። የሻዕባንና የረመዳን ወራት በነጻነት በሀበሻ ቆዩ። ኢትዮጵያውያን ሙስሊሞች ከ615 እስከ 17:00 የጭቆናና የትግል ታሪክ ቅጽ አንድ ላይ የተወሰደም ኢትዮጵያን ሙስሊሞች ከ6:15 እስከ 17:00 የጭቆናና የትግል ታሪክ የሚለው መጽሐፍ በተመረቀበት ጊዜ እዛ ላይ የተለያዩ ሀሳቦች ምሁራኖች ተገኝተው አስተያየት እየሰጡ ነበር። መጽሐፉ ላይ በተለይም ርዕሱ ላይ የመጽሐፉ ርዕስ የኢትዮጵያን ሙስሊሞች ከ6 15-1700 የጭቆና እና የትግል ታሪክ ለምን ተባለ ብለው ሀሳብ ያነሱ ሰዎች ነበሩ። እዚህ ነገር ላይ የእርስዎ ምላሽ ምንድን ነው? በመጀመሪያ ደረጃ እኔ በዚህ ርዕስ ጽፋለሁ ብዬ አይደለም መጽሐፉን መጽሐፍ የጀመርኩ ኢስላም በኢትዮጵያ ውስጥ ያለውን ታሪክ ለማሳወቅ እና በዚህ ርዕስ ላይ ያለውን መረጃዎች በመሰብሰብ ለማህበረሰቡ ለኢትዮጵያ ህዝብ ለማቅረብ በተነሳሁበት ጊዜ ያው ታሪክን ስት ስታጠና ያለን መረጃዎች ምንድን ናቸው? መረጃዎች ውስጥ ምን ያህል ታማኝነት አላቸው? የት ነው ያሉት? መረጃዎች ውስጥ እንዴት ነው ምንረዳቸው? እንዴትስ ነው ለሰው የምናቀርበው? የሚለው ራሱን የቻለ ሂደት ነው። በዚህ ሂደት ውስጥ ያለን መረጃ ምንድነው የሚለው መጀመሪያ ወደ ህዝብ ከመቅረቡ በፊት ያሉን ታሪካዊ መረጃዎች ከእስላምና ከሙስሊሙ ጋር የተያዘውን አጥናት መፈተሽ፣ መመርመር ጊዜ የሚወስድና ወደ ሶስት አመት የፈጀ ስራ ነው ይሄ ስራ። በዚህ ሂደት ውስጥ ወደዚህ ርዕስ የመጣሁት መጨረሻ ላይ ነው። ምክንያቱም የደረስኩበት ድምዳሜ እንያቀረብኩ ያለሁት ፖለቲካል ስትሪው ነው። ፖለቲካል ስትሪው ስል እንደ መንግስት ሙስሊሞች በኢትዮጵያ ውስጥ ምን ሚና ተጫውተዋል። ክርስቲያኑ መንግስት አለ፣ እስላማዊ መንግስት አለ፣ በመካከላቸው የነበረ ግንኙነት አለ። በዚህ ሂደት ውስጥ እንደ ኮሚኒቲ ኮሚኒቲው ደግሞ ካለው ፖለቲካ ጋራ ካለው መንግስት ጋራ ምን ሂደትን አሳልፈል የሚለውን በምንቃኝበት ጊዜ በዚህ መጽሐፍ ውስጥ የምናገኘው አብዛኛው ሙሉ ለሙሉ ሳይሆን አብዛኛው የሚወስደን ርዕሱ ላይ ጭቁናና የትግል ታሪክ ወደሚለው ነው። ይህ ውስጡ ያለው መረጃ ነው ወደዚህ ድምዳሜ ያደረሰው እንደተባለው ይህ ነገር ባይኖርና የኢትዮጵያውያን ሙስሊሞች ታሪክ ብቻ ብለን ብንናገር ነው አስኬዳው። ነገር ግን ኢትዮጵያውያን ሙስሊሞች ውስጡ ያለውን ታሪካዊ ሂደት በምናይበት ጊዜ ያሳለፉት ጭቆናና ትግል ብቻ አይደለም። የኡለሞች ታሪክ አለ። ከኢትዮጵያውያን ውጭ ኢትዮጵያውያን ሙስሊሞች በሃይማኖትን በማስተማር ያደረጓቸው ተጽዕኖዎች ያሳደሯቸው ተጽዕኖዎችን በስፋት እናያለን። ሀገር ውስጥም እስላምን በማስፋፋት ሂደት የምናያቸው አለ። ሙስሊም ክርስቲያን ግንኙነት ምን ይመስላል የሚለው ዘርፍ አለ። በዚህ መጽሐፍ ሁሉ ነገር አይጠቃለልም። ስለማይጠቃለል እዚህ ውስጥ ያለው እዚህ መጽሐፍ ውስጥ ያለው የሚያሳየው ጭቆናና ትግልን ስለሆነ እንደተለመዱ የኢትዮጵያ ታሪክ ሰሜኑን ብቻ እየጻፉ የኢትዮጵያ ታሪክ እንደሚሉት ፖለቲካል ሂስትሪ ላይ ትኩረት ያደረግኩትን መጽሐፍ ወደ ድምዳሜ በሚወስድ መልኩ ብጽፍ ፌር አይደለም የሚል እምነት ስለ ስለነበረ መጨረሻ ላይ የመጣ ርዕስ ነው። እና ሁሉም ታሪክ በዚህ ውስጥ አለ ማለት ሳይሆን ዋና ዋና የሆኑ ክስተቶችን ከነ ማብራሪያቸው እና ከነ ማስረጃቸው ቢያንስ ይህን መጽሐፍ ያነብብ ሰው የነበረውን ሂደቶችን ፖለቲካዊ ደረጃዎችን ከሙስሊሙ ኮሚኒቲ እና ከነበረው ነን ሙስሊም እና ሙስሊም መንግስታት መካከል ምን አልፏል የሚለውን የሚረዳበት መጽሐፍ ነው። ከዚህ አንጻር ነው ይህንን መጽሐፍ ይህን ርዕስ ለሰጠው የቻልኩት ነው። ይህ መጽሐፍ በተመረቀበት ጊዜ አንድ ከደራሳያን ማህበር የመጡ አባል የተናገሩትን ማስታወስ እፈልጋለሁ። ከፈጣሪያችን ተጣልተናል፣ ከታሪካችን ተጣልተናል፣ ከራሳችን ተጣልተናል። ይሄ መጽሐፍ ግን አስታርቆናል የሚል ሐሳብ አንስተው ነበር። በተመሳሳይ ሌላ ምሁር ይህ መጽሐፍ እንደ ሪፈረንስ ነው ልንጠቀምበት የሚገባው የሚል ሐሳብ እያቀረቡ የሚል አስተያየት እያቀረቡ ነበር። ይህ መጽሐፍ እንዲህ ልባል ያሰኘው ውስጡ ያሉት ከፍተኛ የሆኑ በተለይ ኢትዮጵያን ሙስሊሞችን የሚዳስስ አንድ ሙስሊም ብቻ የሚያነበው መጽሐፍ አይደለም፣ ወይንም የኢትዮጵያን ታሪክ ማወቅ የሚፈልግ ሰው የሚያነበው መጽሐፍ ነው። ከዚያ አንጻር የተሰጠው አስተያየትና አሁን በተለይ በተጨባጭ ያለው ሁኔታ ምን ይመስላል? የመጽሐፉ ምርቃ ላይ ከኢትዮጵያ ደራሲያን ማህበር በመገኘት አስተያየታቸውን የሰጡት አቶ አፈወርቅ ምን ለማለት ፈለጉ የሚለው ማብራሪያ ለሳቸው የሚበልጥ የሚተው ነገር ግን መጽሐፉ ላይ በተነሳው ነጥብ ላይ በምንመለስበት ጊዜ እንደ ተባለው ይህ መጽሐፍ ብዙ ማጣቀሻዎችን ወይም ሪፈረንሶችን ተጠቅመዋል። ለተራው አንባቢ ሳይሆን ኢትዮጵያን ታሪክ ለሚያጠኑ ሰዎች ሁሉ በሚያስገርም ሁኔታ አዳዲስ መረጃዎች የቀረቡበት መጽሐፍ ነው። መቅረብ ብቻ ሳይሆን በአንድ መልኩ ተዋቅረው በአንድ መጽሐፍ ነት ሲቀርቡ የመጀመሪያው ነው። የተለያየ ሂደቶችን ለማስረዳት ከዚህ በፊት በኢስላም ታሪክ ላይ መጽሐፍ አልተጻፈም ማለት ሳይሆን በዋናነት ከመጀመሪያው ኢስላም ወደ ኢትዮጵያ ከገባበት ጊዜ አንስቶ የነበረውን ሂደት ደረጃ በደረጃ እያሳየ የሚመጣ ይህንን ስል ይህን መጽሐፍ ለማንበብ ስነሳ ወደ ሶስት መቶ የሚሆኑ መጽሐፍቶችን ያነበብኩት ከነዚህ ውስጥ ግን እዚህ ላይ በቀረበው የታሪክ ወቅት ላይ ማለትም ከ615 እንደ አውሮፓ አቆጣጠር ያ ማለት እስላም ወደ ኢትዮጵያ ከገባበት ጊዜ አንስቶ እስከ 1700 ያለውን ብቻ ስለሚመለከት የተቀረው በሚቀጥለው ክፍል ላይ ስላለ ነው። በዚህ መጽሐፍ ላይ ወደ 139 የሚሆኑ የማጣቀሻ መጽሐፍቶችን ተጠቅሜ ያሉ እነዚህ መጽሐፍቶች 139 የሆኑ እንጂ አንዳንዶቹ 18 ቮሊዩም ወይም ጥራዝ የነበራቸው አሉ። ሀያ ጥራዝ ያለው አለ ሰባት የነበረው አለ አስራ ሁለት የነበረው አለ የተለያዩ። እነዚህም ሁሉ ማጣቀስና አንብቦ በአረብኛ የተጻፈ አለ በእንግሊዝኛ የተጻፉ አሉ። በሀገራዊ ቋንቋ አማርኛ ጨምሮ የተጻፉ መጽሐፍቶች አሉ። እዚህ ውስጥ፣ እነዚህ መጽሐፍቶች ውስጥ ያለውንና በየቦታው ከኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ መጽሐፍቶችን አንድ ላይ በማሰባሰብ እነዛን መጽሐፍቶች ውስጥ ያለውን እስላምና ሙስሊሞችን የተመለከተውን እውቀት ነው ያቀረፉት። በተለይም ደግሞ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ማዕከል ውስጥ ብዙ ለሕዝብ ይፋ ያልሆኑ ጥናታዊ ከእስላም ጋር የተያያዙ ስራዎች አሉ። እነሱንም በመጠቀም ያሉንን የተለያዩ መረጃዎችን በአንድነት በማቅረቡ እያንዳንዱ እዚህ ውስጥ ለተጠቀሰው አስተሳሰብ የሚሆን ታሪክ አገላለጽ በግርጌ ማስታወሻ ወይንም በፉትኖት ከየት እንደመጣ ምንጩ ተጠቅሷል። ማንኛውም የፈለገ ሰው መጽሐፉን ሲያነብ እዚህ ላይ ባለው ነገር ካልተስማማ ይህ ነገር ከየት እንደመጣ የመጽሐፉ ስም፣ የደራሲው ስም ከነገጹ ስለተቀመጠ እነዛን መጽሐፍቶች ሪፈር ማድረግ እንዲችልና በቀላሉ እንዲጠቀሙበት ሆኖ የቀረበ ነው። በተጨማሪም ደግሞ መጨረሻው ላይ የቃላት መዘርዝር ወይም መዘርዝረ ቃላት አሉት እነዚህ ለማወቅ ለሚጓጉ ሰዎች አንድ ጊዜ መጽሐፍ ልታነብት ትችላለህ። ነገር ግን በፈለክበት ሰዓት ላይ ስለ አንድ ነገር ስለ አንድ ክስተት ማወቅ ከፈለግ በቀላሉ ወይ ማውጫውን ነው የምታየው፣ በማውጫው ሄደህ ገጹም ታያለህ። ነገር ግን ከሱም በተሻለ ደግሞ መዘርዝረ ቃላት አለ። መዘርዝረ ቃላት ብለን ስንል ለምሳሌ ይህ መጽሐፍ ውስጥ አንድ የተጠቀሰ ቃል ፈለግን። ያቺ ቃል ለምሳሌ መለሳይ የሚል የጎሳ ስም ነው መለሳ የሚል በዚህ መጽሐፍ ውስጥ የት ተጠቅሷል የሚለውን ካህል ከፈለኩኝ ዝርዝረ ቃላት ውስጥ መላ ሄጄ መለሳይን ሳይ ገጽ 218 ላይ መለሳ ያለች ስለዚህ ያችን ገጽ ብቻ ነው ሄጄ ማነበው ምን ይላል የሚለውን ለማወቅ ልክ እንደዚሁ በተለያዩ ነጥቦች ላይ ዝርዝረ ቃላት ተሰጥቶታል ስለዚህ ለማጣቀሻነት ታሪክን ለማወቅ ለመመራመር ለመረዳት ለሚፈልጉ ሰዎች ቀለል ብሎ የቀረበ ና ምንጩን በማጣቀሱ በዛ መልኩ ማጣቀሻ ይሆናል የሚል